ንቅሳት በክርስትና እንዴት ይታያል? ንቅሳትን የሚከለክል የመጽሐፍ ቅዱስ ጥቅስ ካለ ቢብራራልኝ የሚል ጥያቄ መጥቷል። ጸጋና ሰላም ይብዛላችሁ ወገኖቻችን። ይህንን መልእክት የምትሰሙ ሼር፣ ኮፕ ሊንክ እያደረጋችሁ ለሁሉም ሰው አድርሱ። ሁሉም ሰው እንዲማርበት ማለት ነው። አሁን ባለንበት ዘመን ሴቶችም ወንዶችም የተለያየ የሰውነት ክፍላቸው ላይ የተለያዩ ነገሮችን ይነቀሳሉ። ግማሹ ሃይማኖታዊ ነገር ይነቀሳል። መስቀል ይነቀሳል። ጌታችን ኢየሱስ ክርስቶስ ቀራኔው ላይ እንደተሰቀለ ሆኖ ይነቀሳል። መቆጠሪያ እጁ ላይ የያዘ መስሎ ይነቀሳል። ምስለ ፍቅር ወልዳን ይነቀሳል እና ለምን ተብሎ ሲጠየቁ ለዛ ነገር ፍቅር ስላለን ነው፣ ስለምን ወደው ነው ብለው ይመልሳሉ ማለት ነው። ግማሹ ደግሞ መስቀልን ስለመወድ ነው የተነቀስኩት። እኔ እኮ ጌታን የተነቀስኩ ስለመወድ ነው። መቁጠሪያ የተነቀስኩ ስለመወድ ነው። እመቤታችንን የተነቀስኳ ስለመወዳት ነው ይላሉ፣ ለምን ተብለው ሲጠየቁ ማለት ነው። ነገር ግን ይሄ ነገር ልክ አይደለም። ምክንያቱም እመቤታችንን የሚወዳት ከሆነ አንድ ሰው በመነቀስ አይደለም ፍቅሩን መግለጽ ያለበት ማለት ነው። ጌታን የሚወድ ከሆነ አንድ ሰው በመነቀስ አይደለም ፍቅሩን መግለጽ ያለበት። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ ስናነ ብትወዱኝስ ትእዛዜን ጠብቁ ይላል። ጌታን የሚወድ ሰው ትእዛዙን ጠበቅ እንጂ ሰውነቱ ላይ በተለያዩ ቀለሞች ሰውነቱን አድምቶ በሰውነቱ ላይ ስለሳለው ፍቅሩን ይገልጻል ማለት አይደለም። እንደውም የበለጠ ወንጀሉ ነው የሚብሰው ማለት ነው እና በሃይማኖት የተገባ አይደለም ማለት ነው። ንቅሳትን የሚከለክል መጽሐፍ ቅዱሳዊ ጥቅስ አለ ወደሚለው ስንመጣ በኦሪት ዘሌዋውያን ምዕራፍ 19 ቁጥር 28 ላይ እንዲህ ተብሎ ተጽፏል ማለት ነው። ስለ ሞተውም ስጋችሁን አትንጩ፣ ገላችሁንም አትነቀሱት፣ እኔ እግዚአብሔር ነኝ ይላል እግዚአብሔር ማለት ነው። ስለዚህ በግልጽ ቃል በቃል እግዚአብሔር እዚህ ላይ ንቅሳት እንደማይፈቀድ ተናግሯል ማለት ነው። ሌላኛው ደግሞ በሃይማኖት አበው ምዕራፍ 1 ቁጥር 19 ሰውነትን መነቀስ ኃጢአት ነው የሚል ቃል አለ ማለት ነው። ስለዚህ ባጭሩ ሰውነትን መነቀስ የተገባ ነገር አይደለም ማለት ነው። በህትማማች ቤተክርስቲያን በሚባሉት በምስራቅ ኦርቶዶክሶች በራሽያ በአርመን እንዲሁም ደግሞ በግብጽ ኮፕቲክ ቤተክርስቲያን የተለያዩ አባቶች የተነቀሱት የተነቀሱ ልናይ እንችላለን እንዲሁም በሀገራችን የተነቀሱ ሰዎች ልናይ እንችላለን እና በሶስተኛውና በአራተኛው መቶ ክፍለ ዘመን በዘመነ ሰማዕታት ማለት ነው። ብዙ ስቃይ ብዙ ችግር ያደርሱባቸው ነበር እና በአደባባይ አውጥተው ሲሰይፏቸውና ሲገድሏቸው ያን መስቀል እያሳዩ ምስክር ሆነው ይሞቱ ነበር ማለት ነው። ለመናገር ጊዜ ስለማይሰጧቸው ያን በግንባራቸው ላይ ተነቅሰው በእጃቸው በዚህ ላይ ተነቅሰው ለሰዎቹ እያሳዩ በአደባባይ ይሰየፉ ነበር ማለት ነው። ለምስክርነት ያነውም በጸሎት እግዚአብሔርን ጠይቀው ነው ማለት ነው እንጂ በድፍረት ተነስቶ መነቀስ ተገቢ አይደለም ማለት ነው። ስለ ንቅሳት ሲነሳ ማረሰው አሳዛኝ ታሪክ አለ። የሆነ ጊዜ ላይ የሆኑ ጥንዶች ነበሩ እና ተጋብተው ከጫጎላ እንደወጡት ሰሞን ልጅቷ ሄዳ ትነቀሳለች ማለት ነው። እና ንቅሳቱ ደግሞ የማይገባ ቦታ ላይ ነበር የተነቀሰችው ማለት ነው። እና ባልየው ያን ነገር ሲያይ ከባድ ጭቅጭቅ ተፈጠረ። ወደ ሽማግሌ ሄዱ ማለት ነው። እና ሽማግሌዎች ሲጠይቋቸው ሰውነቷን የማይገባ ቦታ ላይ ተነቅሳለች። የነቀሳት ደግሞ ወንድ ነው። ስለዚህ የማይገባ ቦታ ላይ ሰውነቷን ገልጣ የተነቀሰችው ከሰውየው ጋር የሆነ ነገር ቢኖራት ነው እንጂ ብሎ ወደማይሆን ነገር ቆልምሞ ከሚስቱ ጋር ተጣላ ማለት ነው። እሷም ተንኮል አስባ ላይሆን ይችላል። እንግዲህ ያንን እግዚአብሔር ይወቀው። ባጭሩ ግን ለሽማግሌዎቹ ከእሷ ጋር መኖር አልፈልግም፣ ዛሬ ገና ከጃጉላ እንደተነ እንደወጣን ለወንድ ሰውነቷን ገልጣ ተነቀሰች እና ይህን ነገር መቀበል አልችልም። ለሽማግሌዎቹ ደግሞ ምን ይበሉ? ሊሸመግሉትም ሊሰማቸው አልቻለም። በዛ የተነሳ ተለያዩ ማለት ከሆነ ጊዜ በኋላ ልጅቷ ሌላ ባል አግብታ ወለደች። ስትወልድ አንድ ጡቷ ወተታ አላመጣ ምክንያቱም የተነቀሰችው ጡቷ ነበር እና ያን የተነቀሰችው ጡቷ ወተታ አላመጣላታል አላታ ለልጇ ማለት ነው ወደ ህክምና ምናምን ዳራክ ስትነሳና ምርመራ ሲደረግበት ምን አሏት ዶክተሮቹ ስትነቀሽ ጉዳት ደርሶበታል የማይሆን ሰውነት ነክተውታል ተባለች ማለት እና እንደዚህ አይነት ታሪክም አለ ነው ለጤናም ራሱ ለሰውነትም ጥሩ አይደለም ማለት በመስቀል ጌጥ አጌጣለሁ ማለት በመስቀሉ የዋለውን ክርስቶስን መልበስ እንጂ መጽሐፍ ቅዱስ ክርስቶስን ልበሱት ይላል እንጂ መስቀልን ተነቀሱ ክርስቶስን ተነቀሱ አይልም። መስቀል ወዳለሁና ብለ በመስቀል ፍቅሬን ገልጻለሁ ብለ መነቀስ ትልቅ ወንጀል ስለሆነ ማለት እና መነቀስ ተገቢ አይደለም። በዚህ ዘመንም እያየን ነው። ብዙ ሰው ይነቀሳል። ለምን ሲባል ከውጭ ያየውን ነው አገር በራሱ ላይ ማድረግ የሚፈልገውና ይህ ነገር ተገቢ አይደለም። መነቀስ ከውስጥ ነው። ከልብ ጌታን መንቀስ ከልብ ላይ ነው። መቤታችን ፍቅር ካለ መንቀስ ያለበ ልብ ላይ ነው፣ በጡንቻ ላይ አይደለም። እና ደግሞ ተነቅሳስ እንዴት ነው እንዴት ነው የሚሆነው? ለምሳሌ አንድ ሰው መቤታችንን ተነቀሰ በዛ ያንን ሰውነት ይዞ ሄዶ ዝሙት ይሰራል። ያንን የተነቀሰችውን ነገር እዛ ሂዳ ዝሙት ትሰራለች። የጌታን የእሾህ አክሊል የደፋበትን መስቀል ተሰቅሎ ሂዶ ዝሙት ይሰራል። እንዴት ነው የሚሆነው? ኧረ ተው ድፍረት በዛ። ተገቢ አይደለም። እና አባቶችን በድሮ ጊዜ ቢነቀሱም በምክንያት ነው። ለሰማዕትነት አደባባይ ላይ ሲወጡ እየመሰከሩ እንዲሞቱ እንጂ ለጌጥ አይደለም ማለት ነውና፣ ለጌጥ የምትነቀሱ ሰዎች እግዚአብሔር ጋር አትጣሉ ማለት ነው ነውና የዛሬው መልእክት ይህን ይመስላል። ሰላማችሁ